ሳቁንሽ። አረ ሳቁ። ምን ነው ለአንቺ ብለን ድጋሚ እንሳቅ? ማን ፈቅዶላችሁ ነው እዚህ ቁጭ ብላችሁ ቡና የምታፈሉት? የምርሽ ነው ወይስ እየቀለድሽ ነው? መቼም ቡና ለማፍላት ፍቃድ ይጠየቃል እንዴ? አንቺ ኮ ከባርኮት ጋር ጠጥተሻል። አትጠጭም ብዬ ነው ያልጠራሽ። አፈር ጠጭ። አረ ራስሽ ጠጭ። ቋም ምን ይሁን ብለሽ ነው? ምንሽ ተነካ? አንቺ ምን ይመለከትሻል? የማን ተቆርቋሪ ነሽ? ሲጀመር አንቺ ፍቅር ዛሬ ጤነኛ አትመስለኝም። ሌላ ነገር ሳይፈጠር እኛ እንወጣ በይ። ፍቅር ትዕግስቱን ይስጥሽ። ሲጀመር አንቺ የዚህ ቤት ሁለተኛ ሰራተኛ መሆንሽን ዘንግተሽ ነው ከኤላ ጋር የምትንጠለጠዪው። ፍቅር ካመመሽ ደሽታዩሽ ለሊ፣ መቼም የአንቺ ሰራተኛ አትሆንም። ኦ ለካ ለሊ ያንተ ፍቅረኛ ነች። እንዲህ ነው እንጂ ዳይስፖራ፣ ዳይስፖራውን እየመረጡ መጥበስ። አደይ ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዪው ስምኛለሽ፣ ፍቅር እኔ እንደፈለግሽ መናገር ትችያለሽ። እኔን ግን አንድ ቃል ስታወረት እኔ ላይ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቶኝ ውድ ዛሬ ደግሞ ጀላችን መተሞት አዝናኝና አስተማሪ የሆነው አደይ ድራማ በክፍል በክፍል አምሳ አምስት ይጀላችሁ መጥቻለሁ። ባለፈው ያቋረጥ ነው ልዱ ታግታ እንደነበር እንዲሁም አደይ ደግሞ ለልዱ ለመርዳት ብላ ለራስማ እንደ ታግቶት ነው እንደሞ ወደ ቤታቸው እንደተመለሱ አቋርጠ ነው ነበር። ውዶስዬ፣ ዛሬ ደግሞ ል ለአደይ ማለት ነው አዴ በጣም መልካም ሴት ነሽ። እንደት ነው ይቅርታ ያደረግሽለት ለናኦል ናኦል እኮ ይቅርታ አይገባውም ነበር ይህ ሁሉ መከራ ደርሶብሽ ይቅርታ አደረግሽለት አለቻት እሷ ደግሞ አዎ ልልይ ከደረሰበት ነገር አይቼ ነው ልድኳ ይቅርታ አድርጋለት እኔ የአንድ ቀን ለምን ይቅርታ አላደረግለትም እሱ ወዶ አይደለም እንደዚህ ያደረገው ወዶ ሳይሆን ለእናት ብሎ ያደረገው ነገር ነው፣ እና አሁን ደግሞ ሀዘን ላይ ስለሆነ ነው ይቅርታ ያደረግኩለት አለቻት። ማለት ነው ወዶችዬ እና ደግሞ ልሌ በጣም ተናዳ ነበር። ልሌ ምንድነው ያናደዳት? ቤዛ በድንገት ለኤላ አቅፋው ስታያት ለምንድ ነው የምታቅፈሷ ብላ ተናደደች ማለት ነው። እሱ ደግሞ ኤላ ደግሞ ለምናች እንደዚት ይሆኛለሽ ለእኔ እምነት እኔ ላይ እምነት የለሽ ማለት ነው። ለምንድን ነው ሁሌም አንቺ ከባር ቦቴቅ ጓደኛሽ ጋ እንደዚህ ስትተቃቀፍ ሰላም ስትበባይ እኔ ቀናለው፣ ለምንድነው በእኔ እምነት የሌለሽ ብሎ ተናደደ ማለት ነው። በዛ ደግሞ አንቺ ኤላ የሚመስል ሰው ይዘሽ አንቺ በራስ መተማመን የጎደለሽ ነሽ ለምንድነው ሁሌ የምትጨረጨሩ ብላ ትታው ሄደች ማለት ነው። ልል ደግሞ ይቅርታ ጠየቀችው። ኤላ በቃ ይቅርታ አድርግልኝ፣ እየቀናሁ ነው። በቃ ይች ቤዛ የምትባል እኔ አላምናትም፣ በቃ እምነት የለኝም እሷ ላይ። በቃ ከሷ ጋር እንድትቀርባ አልፈልግም ማለችው እሱ ደግሞ አይዞሽ የኔ ፍቅር እኔ እኮ ያንቺ ነኝ ከአንቺ ውጭ ወዴት እሄዳለሁ ብለሽ ነው ብሎ አቅፎ አባባል አባበላት ማለት ነው። ወዶች እና ከዛ ደግሞ እንደዚ እያል እያለ በድንገት አደይ መጣች ማለት ነው። ከዛ አፍራ ወደኋላ ተመለሰች። እኔ እንጂ ምንድነው የምታፍሪ ብለው ቡና እያፈላች ቡና እየጠጡ እየሳቁ እያለ ፍቅር መጣች ማለት ነው። ፍቅር ስመጣ ዝም ሲሉ ሳቁ እንጂ ሳቁ ለምንድን ነው እኔ ስመጣ ነው እንዴ የምታቋርጦት ሳቁ አለቻቸው። አይ አንቺ መጥተሽ ሳይሆን፣ እና ስለጨረስን ነው። እንደገና ላንቺ ብለን እንደገና ልንሳቅ አለቻት ማለት ነው። ልሌ ደግሞ ቡናው ማን ፈቅዶላችሁ ነው ቡና እናንተ ቡና የምትጠጡት የምታፈሉት? አለች ማለት ነው። ኤላ ደግሞ እንዴ ፍቅር፣ ምን ሆነሽ ነው? ቡና ለማፍላት ፍቃድ ይጠይቃል? አላት እና ማማን ስለፈቀደላችሁ ነው ታዲያ የምታፈሉት የምትጠጡት፣ አለች አዴ ምን አለቻት? ከባሮኬ ጋር ጠጥተሻል ብይ ኮነ ያልጠራሁሽ ስታት አፈር ጠጪ አለቻት ማለት ነው ፍቅር እና እንድ ደግሞ ረራስሽ ጠጪ አለቻት። አንቺ ደግሞ የማቸቋቋሪ ነሽ አንቺም የአዴ ሁለተኛ ሰራተኛ መሆንሽ ረሳሸው እንዴ አለቻት ማለት ነው። ከዛ ኤላቀብር ብሎ ምናለ ፍቅር

እንዲህ ነው እንጂ። ዲያስፖራው ዲያስፖራው እየመረጥክ መጥበስ። ለካ አደይም የአንቺ አይታ ነው ወደ ዳው ጠጋ ጠጋ የምትለው ስትላት ማለት ነው። ኤላ በጥፍ መታት ማለት ነው። ወልዶችዬ በጥፍ መታት። ና ከአሁን በኋላ ለሌላ እንደፈለግሽ መናገር ትችያለሽ፣ ለሌል ግን ከአሁን በኋላ እንድስ ብለሽ እንዳትናገላት ብሎ በጥፍ መታት ማለት ነው። ወልዶችዬ በጥፍ ስመታት መቷት ፍቅረኛው ይዞ ወጣ ማለት ነው። ከዛ አደይ የተቀራች አንቺ አንቺ እርጉም፣ በአንቺ ምክንያት ይሄ ሁሉ እየሆነ ያለ ባለቻት ማለት ነው። አንቺ መላስሽ ያመጣልሽ ጥፊ ወጥ አርጊ፣ እኔ ምንም ያደረግኩሽ ነገር የለም እኔ ላይ እጅ እንዳትቀስሪ ብላ እሷም ተነስታ ትታት ሄደች ማለት ነው። እዱትዬ ፍቅር በጣም ተናዳ ጥፋ ይዛ ቀረች ማለት ነው። አሁን በጣም ከፍቶት እናቴ እኔኮ ብቻዬ ሆንኩልሽ፣ እኔ አሁን ብቻዬ ሆንኩልሽ። እናቴ ብቻዬን ትተሽኝ ሄድሽ። ከዛ ደግሞ በመሀል በመሀል ደግሞ የልዱ ነገር ትዝ እያለው የልዱና የአደይ እንደታ እሱ እንዴት ያለ ክፋት አድርሶላቸው እነሱ ይቅር ስላሉት እንደዚህ ይቅርታ ስላደረጉለት አምላክ ይመስገን አደይና ልዱ አሉኝ የለ ተመስገን ብሎ እየመሰገነ ማለት ነው። ዱስ ይ ከዛ ሊዱ በቃ ደቡሮኛ ወክል አደርገው ለወጣ ነው ስትለው፣ ለወንድሟ። ወንድሟ ደግሞ ይዟት በቃ ችግር የለም እኔ ከአንቺ ጋር ይሄዳለው አላት ማለት ነው። እንዴ እዛ ላይ ደርሼ ከመጣ በኋላ እኮ እየተንከባከብከኝ ነው አለች ማለት ነው። ወሬኛ እንደዛ አደረገ ብለች ደግሞ እንደገና እንዳትቀብፂ ብሎ እህቱ ይዞ ልዝናና እየሄደ ብሎ እህቱ ይዞ እየሄደ እያለ ማን አገኟቸው? ዳይመንድ ና ንጉስ አገኟቸው መንገድ ላይ ማለት ነው። ከዛ አንቺ ቀበጥ ምንድን ነው የት ጠፍተሽ ነው ለአንችን ልናይሽልን እኮ እየመጣን ነበር፣ አላት ማለት ነው። እየተጠፋለሁ አያገባቸው ማለቻቸው ማለት ነው። እንዴ እህቴ አንቺ ጠፍተሽ እያለ እኮ እያፋለጉን ነበር፣ እንደዛ እንዳትሄ አላት ማለት ነው። ማ እነዚህ ናቸው ምንድን የምፈልጉኝ? ያለች ልዱ መፈለጉ ይቅርና ስልክ ይስጡኝ አለቻቸው። የፈሶ ወሰዳችሁ ስልክ ይስጡኝ አለቻቸው። እንዴ አንቺ ደግሞ የመቼ ስልክ ነው ብለው ተሳስቀው እነሱ ወደ ፍቅር እነሱ ወደ በካቸው ሄዱ ማለት ነው። ወዶች ዬ አዴ ደግሞ ወደ ቤተሰቦች አዱ ብላ ስልክ እየተናገረች እያለ ፍቅር ምን አለ ፍቅር አዴ ነይ አለቻት። ስልኳ ዘግራ ስትሄድ ስጠራሽ የት ሄደች ነው አለቻት። ስልክ እያወራህ ነበራል ፍጂ ያለት ለዚህ ልትኛ ጠራሽኝ ያለች ማለት ነው። እሷም እንደዛ ብላ ከተመለሰች በኋላ ቤዛ መጣች። ቤዛ መጣ ለፍቅር አንቺ የ የና ወርስክ ስጭኝ ያለቻት። ምን ፈልገሽ ነው የና ወርስክ ምን ምን ፈልገሽ ምን ብለሽ ነው ያለቻት። አያገባሽም፣ ዝም ብለሽ ስልክ ይስጥኝ አልኩሽ። አያገባሽም አልሽኝ እኮ ስለማያገባኝ አልሰጥሽም ማለቻት። ግን እኔ ላይ አንድ ነገር አደርጋለሁ ብትይ መርሱ አትችዩም እና ተጠንቀቂ ያለቻት ማለት ነው። እንደዚህ ብላ አስጠነቀቃት። ከሄደች በኋላ ዳይ ምንድና ኪንጎ ቤት በር አንኳኩ ማለት ነው። ሲያንኳኩ አዴ ከፈተቻቸው እና ምን ፈልጋችሁ፣ ምን ልታደርጉ መጣችሁ አላችሁ እንደ ሰላምታ አይቀድም እና አዴ ስለ ናፍቅሽኝ ነው የመጣሁት፣ አላት ማለት ነው። ንጉስ አንተ ደግሞ ስራችሁ አትሰሩም፣ ዝም ብላችሁ ፍቅር ፍቅር ከምትጫወቱ እናንተ ወጣቶች አይደላችሁ? ስራችሁ አትሰሩም አለችሁ ማለት ነው። እንዲ አዴ ለምንድን ነው እንደዚህ የምትሆኑ? እኔ እኮ ናፍቅሽኝ ነው የመጣሁት እኔ በቃ ካንቺ ካንቺ መለየት አልችልም፣ አላት ማለት ነው። የራስህ ጉዳይ እኔ ላይ መጥተን ድዛት አትንዘዘልብኝ እና አትረብሽኝ አለችው ማለት ነው። ዳይመንድ ወደ ውስጥ ገብቶ ወደ ቤት ገብቶ ለፍቅር ፍቅር እና ቤዛ ነበሩ እና አንተርም ምን ልታደርግ መጣ። ይህች አሬናታ ይበር እየከፈተች የምታስገባችው አለችው ማለት ነው። እን፣ እኔ ስመጣ አሁን ፈገግ አልሽ አይደለች? ፎንቃ አላት ማለት ነው። አንቺ ደግሞ የታወቅሻችሁ እነዚህ እነዚህ ልክስክስ አለቻት። እቺ በዛ እንደዚህ ብላ ትሄደት ማለት ነው። እሷም አዴናት በር የከፈተቻችሁ ብላ ስትሄድ ዳውትም ከነሱ ተጣልቶ ለምን ትሰሩ እዚህ ላይ መጣችሁ ብሎ ለንጉስ መቶት ከዳይመንድ ተጣልቶ ወደ ቤት ሲገባ ማለት ነው። በጣም ተናዶ አንቺ አንቺ ለምን ምን ሆነ ነው አንተ በሀሳብ እያስረዳሁት እያለመጠ የምትመታው አለችው። አንቺ ከሱ ጋር የሆነ ነገር ለምደሽ ነው አላት ማለት ነው። አደይም ዝም በል አፋ አትክፈት ብላ ለመጀመሪያ ጊዜ ዳዊት ላይ እጁ አነሳት። መታችሁ ማለት ነው። ወዶትዬ ዳዊት በጣም ተናደደ ማለት ነው። በጣም ተናዶ ነው የተቋረጠው ማለት ነው። ውዶች ዬ ኤላ ደግሞ ለሚስቱ ሰርፕራይዝ አድርጓታል። ቤት ገዝቶ ቤት አስተካክሎ ሰርፕራይዝ አድርጓታል። ውዶች ዬ በክፍል አምሳ አምስት ይመስል ነበር። ክፍል አምሳ ስድስት እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እንዳትረሱ የኔ ውዶች። ወዳችኋለሁ። ስለምታበረታቱኝ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ባይ ባይ።